አስቀጣኝ በእናትህ ነው፣ አስቀጣኝ አርሴናል ሁሌም ተጫፋ ድርሱም ሳይበላኝ የለውም ስለሌለው ነው ያለ ከካም ኧረ መሐመድ እንደዚህ ብሎ እንደዚህ ነው። አስቀጣኝ ሶስት መቶ ስልሳ እንካ መልስ

ውጤት ልገባ፣ ውጤትስ ውጤትም ተገብቶ ነው የሚታወቀው። ውጤት ትግባና ምን እንደሚሏት ሰምተን እንሄዳለን ጋይስ

ተቸግራ ተቸግራ እኮ ነው ተብለናል ብላለች። ተቸግራ እኮ ነው ያቶ ወይ ተብለናል ሳይሆን የሰው ልጅ ሻሃደ ላ ኢላሀ ኢላላ ወሻሃዳ አነ ሙሐመድ ረሱሉላህ